ላ እዛ አየር መስገን እዛ አየር መስገን ስራ እንዴት ነው? ስራ ቆንጆ ነው። ትርጻ ምን ምንድን ነው የምትሰሪው? ባልትና እሰራለሁ። በርበሬ ሽሮ አስፈጭቼ እሰራለሁ። የበሶ ይህ የገንፈ ነው። የበሶ ደግሞ ያ ቆይታችሁብኝ ነው። የበሶ ያኛው ነው። እየሰራሁ ልጆችን ማሳደግ በእዛ ነው ተመልካቾቻችን ዛሬ ቆይታ የምናደርገው በምንትዋብ መሰናዷችን ከወይዘሮ ፀሐይ መለሰ ጋር ነው። እንግዲህ እኔም አብሬ እየሰራው የምጨዋወት ይሆናል። አብራችሁን እንድትቆዩ የአክብሮት ግብዣዬ ነው። ዛሬ በቃ አንቺ ጋር ስራ ሊሰራል ነው ስለዚህ ደስ ይለኛል። ልብስ ልቀይርና ወደ ስራ ልግባ። ልግዝሽ ማለት ነው። ይመለሰ እባላለሁ። በጣም ነው። እና የተወለደችው ትሁን ደባርቅ፣ ደባርቅ ወረዳ ነው የተወለድኩት። ልጅነቴ ያው በስራ ነው እኔ የማሳለፍኩት ልጅነቴን። ያው የልጅነት እኔ በጣም ቆንጆ ነው። ቤተሰቦቼ በደንብ ነው ያሳደጉኝ። በቤተሰቦቼ ጋራ ጥሩ ነው ያደግኩት። በቤተሰብ ነው የተዳርኩት። በሰባት አመቴ ነው ያገባሁት እና እኔ አልተማርኩም። ራሴ ነው የተማርኩ ግን ቢቆጨኝ የሚቆጨኝ እስካሁን ድረስ አለመማሬ ብቻ ነው። ሌላውን እሰራለሁ። የእናንተ አካባቢ ትምህርት ቤት ነበር ወይ? ትምህርት ቤት ነበር። ያው የድሮ ሰው በቃ አትማርም ነው የሚል አባቴ እንኳን ነው ሱን ይማረው ትማር ነበር የሚል ሌላ ቤተሰብ አትማርም እያሉ ብዙም አልተማርኩ። ሁለት አመት ይጠብቃን ገሂዶ አለ የገጠር ሰባት አመት ተጠበቀ በኋላ እዛ ስንኖር ያው አልተመሳሰልንም ተለያየን። የገጠር ባልና ምስት ነበር ተለያየን። እዛ ከተማ ሌላ ቦታ ገባው። ለምለም አይሌ፣ ናቲ አይሌ፣ አብርሃም አይሌ ሶስት ልጆች። ስላልተማርኩ ብቻ ነው የሚቆረቆረች እስከ አሁን ድረስ። አባታቸው የለም የለም። ብቻዬን ነው ያሳደኳል። ብቻዬን ነው ያሳደኳል። በጣም ፈተናው በጣም ብዙ ነው። ያዩትን ስጡኝ ይላሉ፣ ልጆች ያስፈልጋቸውን ስጡኝ ይላሉ። ግን ሁሉንም ተዋጥቼ ልጆችን የሰው ፊት ሳላሳይ አይዟቸው ልጆች ብዬ እያስተማር ትልቋም ራሷን ችላለች፣ እየተማረች ልጆቿን አሁን ልጆቿን አድርሳለች፣ ትዳር ይዛለች። ድረናታ

ካዲት ከብናት እየሄድኩ እያመጣሁ በወጣትነት እየሰራሁ ልጆችን እያሳደኩ፣ ይችን ደግሞ ባቄላ ተርስ እንዴ ጓያ ያለውን ጥራጥሬ ነገር እያመጣሁ ያን እየቸረቸርኩ ነው። ቦታም ገዛው። አይቻልኩትም እኮ አይቻልም፣ ጭሱ በጣም ይበላል፣ በጣም ከባድ ነው። እየሰራሽ ቤት ገዛሽ? አዎ፣ ይሄን የጥራጥሬ እየሰራው ነው ጥራጥሬ እየሰራው ቀለል ያራት እየሰራው፣ አዲት ብናት እያሄድኩ እያመጣው ልጆችን አስተማርኳቸው። እንደ ይቀጥልሽ ለያዛፍሬ አይ፣ እናቶች መከራ አይተው ነው እንዲህ እንግዲህ ልጆችን የሚያሳድጉ ግድ ነው። ወይዘሮ ፀሐይ ከበሶና ከገንፎ ምንድን ነው ልዩነቱ? ገብሶ የበሶ እንትን ነው የሚሆን ክንክና ገብስ የገንፎ ደግሞ ነጭ ገብስ ይሄ ተፈጭቶ ይሄም ለሚፈልግ መጥሬው የማይፈልግ ደግሞ በትእዛዝ አስፈጭቼ አዎ ይሰጣቸዋል በዱቄት መልኩ ይወሰዳሉ በዱቄት መልኩ ይወሰዳሉ ተዘጋጅቶ ተቆልቶ ምራሳቸው ተዘጋጅቶ ስንዴ እዚህ ላይ አሁን ስንዴ ይጨመርበታል ስንዴ ይጨመርበታል ለገንፎ አዎ ስንዴ ጨምሬ እንትን ብዬ እንትን እላቸዋለሁ ተፈጭቶ ይወሰዳሉ ተፈጭቶ ይወሰዳሉ ሲፈጭ ያው አስፈጭልን ብለው አዘዙ። ምንም አሉ፣ ስንዴ ይጨመራል። ስንዴ ተጨምሮ ምን ብሎ ለገንፎ ይሆናል ይሄ፣ ያ ደግሞ ለአጥሜት ከሆነ ያኛው ተጨምሮ አጃ አለ። ምን አለ ተጨማምሮ ደግሞ ለብቻ ምጥን የሚባል አለ። አይፈጭ በምጥን ይዘጋጃል። በሶ ብቻውን ዝም ብሎ። ስለዚህ ምንድን ምንድን ነው የምታዘጋጂ? እስኪ ለተመልካቾቻችን ንገሪልኝ። እኔ በሶ አዘጋጃለሁ፣ በርበሬ አዘጋጃለሁ፣ ሽሮ አዘጋጃለሁ፣ የገንፎ አዘጋጃለሁ፣ አጃ ብቻውን አዘጋጃለሁ። እሑድ ቀን ነው እዚህ መቆላ እዛ በኋላ ጭኝ በእንትን በካሬታ ወስዳለው የሚፈጨውን ወደ ወፍጮ፣ የማይፈጨውን ወደ ሱቁ አድርጌ ደርድሬ የሸጣለው፣ የሚሄደውን የሚላከውን እልካሉ ሁሉን ነገር ባልትናውን በየአይነቱ ነው። በርበሬ አሻቦ የልለው ካሉ አሻቦ የልለው ትንሻሻው አርጊበት ሲሉ ትንሻሻው ሁሉንም እንደሚጠይቀኝ አርጌ ነው። ማስተካከያ ተዘጋጅቶ ደርቆ ተሰጥቶ ከሽሮ የጓያ ከሆነ ከጓያ አተር ከሆነ ከአተር ይገባል። አምሳ ኪሎ በርበሬ አምሳ ኪሎ ሽሮም ይወስዳል በትእዛዝ ታዘጋጃለሽ? አዘጋጃለሁ። ወይዘሮ ፀሐይ በጣም ጎበዝ ታታሪ ሰራተኛ ናት። ሲቆረጥ ምን ስለሚያደርግ ነው በመቀስ የምትቆርጡት? እጅ ስለሚበላ ስለሚያቃጥል ስለሚያቃጥል፣ ይሄ እንጨቱ እጅ ያማል። እንጨቱ ይሄ አይለኛ ነው። እኛ ግን እንደዚህ ስንቆርጠው አሁን በዚህ በመቀሱ ለእህሉም አይሄድም። ይሄ አሁን ቂጡ አይሄድም። እንጨቷን ብቻ እንጨቷን ብቻ ከዚህ ከቂጧ ይቺ እንደዚህ በቃ። አሁን ይቺ እንደዚህ ብላ ስትቆረጥ አው በቃ፣ ይሄ ይሄ ይሄ ምንም አይልም። ቆንጆ ነው ለበርበሬው። አሁን ይሄ ሲፈጭ በርበሬው በጣም ቆንጆ ነው። ልጆች አባት ሳያሳድጋቸው ለቁም ነገር ሳይበቁ ነው የሞተ። እሱ በድንገት ነው የሞተው። አዎ ልጆችን ሳያሳድግ ነው የሞተው። በደርግ ጊዜ በቃ ምንሻ ምናምን ነበር። በዛ ጓደኛዬ ይምታው ምን ምታው ያው ሙቶ ነው ያገኘ ነው። እኛ ሞተላችሁ ተባለ። እዳቸው ጠፋ ልጆችን ያለኝን ወርቅ የለ ምን የለ ምን የለ ጌጥ የለ ምን የለ ሽጬ ጨረስኩ። ልብሴን ሁላ ሳይቀር ሸጥኩ፣ ልጆቼ እንዳይከፋቸው ብዬ ልጆቼን አሳድጓቸው ከዛ በኋላ ውጣ ውረድ እንዴት ቻል ውጣ ውረድ ሶና ደርሷ መኔጄ እግሬን ኮረኮመ። ሕክምና ሰድ አንችልም ትቀመጣሉ። ጸበል ሄድኩ፣ ትክል ድንጋ የሚባል ጸበል ሄድ። መንቀሳቀስ አቃቃት። ሰው ነው የሚያወጣ፣ ሰው ነው የሚያገበ። እግሬ ና እጄ ተዘረጋ ና አፊ አይናገርም አመት ሙሉ በመብላት አልችልም፣ እንጀራ ሰው ነው የሚያጎርሰኝ። ይህ ጥርሴ እንዲሎ ተገጠመ። በምን እንጀራ መብላት አልችልም፣ እንጀራ መብላት አልችልም። ውሃ ብቻ ነው የምጠጣ፣ እና ተልባ ናብሽ በምጠጣ አንድ አመት ሙሉ። አዎ የአመት በጥቅምት አልፎ በተሳስ ገብርኤል የተሳስ ገብርኤል አፌ ተከፈተ። የሆነ ትልቅ ሰውዬ ይመጣና በህልሜ ይመስለኛል እሷን ሴትዮ ፍታት ሲለው እንደዚህ ሲያጋጭ ቀና ስለ አፌ ተከፍቶ አገኛል እንቅልፍ ወስዶ የተኛችው በህልምሽ ማለት ነው እና አፌ እግሬ እጄ ከሰራ በኋላ አፌ አመት ከስድስት ወር ነው የተዘጋ። ውሃ ብቻና አጥሚት ብቻ ነው የምጠጣ። እህቴ ደግሞ ኤልሳቤት አለሞ ትባላለች ወተት ሰው ኩታራው ስጭኝ እንዳይላት ፊቷን ተጋርዳ ነበር ምታጠጣኝ። መጠጣት አልችልም፣ ጥርሴ ይህ ተገጥሟል። ለዚች ብቻ እንደዚህ ተግቼ እንደ ሰው ነው የዳንኩ። ይህም ታምር አይቻለሁ። እዛ እናቴ ምን ብላ ተሳለች? እንኳን እስቲ ሰው የሚሰራውን ድንጋይ ትፍለጥ ልጅ ትዳን አትሞትብኝ እንጂ ድንጋይ ፈልጣት ብላ ብላ ተሳለች። እናቴ እናቴ መከራዋን እያየች እነሱን ነው ያዘቻቸው። ና ምንም ያለኝን ወርቅ የለ ምን የለ ምን የለ ጌጥ የለ ምን የለ ሽጬ ጨረስኩ። ልብሴን ሁላ ሳይቀር ሸጥኩ። ልጆቼ እንዳይከፋቸው ብዬ ልጆችን አሳድጓቸው አዛ አሁን ላሞት ወጥቼ ደግሞ ጢሳባይ ሰድ ጓደኛዬ ነ ንድ ስራ አለ ዛ አለች። ግድቡ ሲገደፍ ሄድኩ ሰድ ጓደኛዬ እየሰራው ብር እኔ በቃ ብር የለኝም። ብር ስለለለኝ ለልጆች የምን ልበላቸው ስወጣ ከፍቶ ነው የወጣው ከቤት እና ወጣሁና ሄድኩ። ሰድ ቤተሰብ ሂጄ እነዛን ቤተሰቦችን ምን አልኳቸው? ቤተሰቦችን ምንድን እንዳልኳቸው እኔ አይዟችሁ ነገ ልምጣ ዛሬ ልምጣ አላውቀው እመጣለሁ አይዟችሁ፣ ገንዘብ እልካለሁ አይዟችሁ። እናቴ ልጆችን አደራ አልኳት። አይ አንቺ ነገር ነው እንጂ እነሱስ ምንም አይሉ ምን ያለው አለችኝ፣ እናቴ ስትለኝ፣ እዛ ጥሳ አባይ ልብስ አጥብ ገባው የራሴ ዝም ብዬ ልብስ አጥባለው፣ ተኩሳለው ብዬ ለጠፍ ወረቀት ከዶርሚ እዛ አባይ ወስጄ ልብስ እያጠብኩ አባይ ልብስ ለዋለ ልብሱን ተረክበሽ፣ የሰዎቹን ልብስ ተረክበሽ ወስደሽ ወንዝ ላይ አጥበሽ፣ አባይ ላይ አጥበሽ አባይ አደራ ያለው እንዳትወስድ ልብስን የሰው ልብስ ነው። እንደሰው ው ምክሰል ይዤ እጅ መተኮሻ እጅ ልብስ እየተኮስኩ ምን እያልኩ ልጆችን እናቴም ሰው እጅ እንዳልወድ፣ ቅራሴን አሪያ ሁኜ ዝቅ ብዬ ሰራ ሰራ ገንዘብ አገኘው። ገንዘብ አገኘውና እዛ በኋላ ልጆች ለልጆች እጅ አለባብሼ ምን እያይዟችሁ ብዬ መጣው። ከመጣው በኋላ ደግሞ ጎንደር ሴት ብናገኝ ዶሮ እንትን የፋሲካ የሚያገድፈና የጎንደር ሴት ብናገኝ ብለው ሁለት ወንዶች መጡ። እሺ፣ ትዝ ይለኛል አስራ አንዱ አስራ አራት አንዱ አምሳ እንቁላል አድርጎ አንድ ዶሮ ሽንኩርት አድርገው ይዞ መጡ። አርቡት እኔ ምንም የለኝ፣ እንጀራ የለኝ፣ ምን የለ። እንዴት አርጌ ላበላቸው? እንጀራውን ገዛዋለን ወጡን ስሪው እንጂ የጎንደር ሰው ነው ይሻል። እሺ ብዬ ያንን ዶሮ ወጥ ልሰራ ፍ ብርሲ በሰጡ ብር ጤፍ ገዛውና የቅዳም ሹር አስፈጭቻ ክች ለሁድ እንጀራ አበላዋቸው ሰዎች እዛ። በኋላ አንቺ ምግብ ቤት ክፈች ዝም ብለሽ እኛ ብር እንሰጥሻለን አሉኝ። እነዛ ሰዎች ከአዲስ አበባ የመጡ ናቸው ለስራ ገዱ ሊገዱም ድልድዩ እንዲሰሩ የተሳባዩ በተረፈ በሰራተኛ አንዲት ትንሽ ልጅ በአምስት ብር ቀጠርኩ። አንዲቱን ደግሞ በአስር ብር ቀጠርኩ። እንዳልሰራሁም ራሴ እንቻልኩ። ዛ በኋላ እየሰራው ገንዘብ አገኘሁ። ያን ምግብ ቤት ከፍቼ ሰው ማታ ምሽት አልወጣም እንዳይል አታዋጣም የምትል ምግብ ቤት ከፈትኩ፣ በዛች ተነስቼ፣ በዛች ደሮ ተነስቼ አታዋጣም አዎ፣ አታዋጣም የምትባል ሆቴል ከፈትኩ። አታዋጣም ከአስራ ሁለት ሰዓት በኋላ አታዋጣም። እንዴት ነው ውስጥ እንደሱ ያሽበት ምክንያት? ሰው በቃ አስራ ሁለት ሰዓት በኋላ ይመጣና አልወጣም የሚል ወንድ አለ። ምን የሚል ወንድ አለ? እኔ አስራ ሁለት ሰዓት በኋላ ምግብ ክልክል ነው ይህ ሆቴል ከአስራ ሁለት ሰዓት በኋላ ክልክል ነው። አታዋጣም አታወጣም ምግብ ቤት አታዋጣም ምግብ ቤት የሚባል ሁለት አመት ሰራው። ያቺን ቤት ከፍቼ ቤቷ ከፍተሽ፣ ከዛ በጊዜ 12 ሰዓት ሳይሆን አታዋጣም ቤት እንበላለን ብለው ይመጣሉ። በልተው ጠጥተው ሄዳሉ። እቃችን እናጣጥባለን። 9 ሰዓት መጣው ችግር የለም ያለቀን እንግዲህ ተመርካቸው እንግዲህ እዛ በኋላ እንደዛ ብለን ያንን ምግብ ቤት ስንሰራ ስንሰራ እኔ ብር አገኘው ለልጆቼ እናቴን እዛ ስሰራ ስሰራ ቆይቼ ተመሰገነኝ ለአንገቴ መግቢያ በቃው። ለልጆቼንም እያስተማርኩ በጎን አ ምስልካው ብር እየላኩ እህቶቼው ላይ ሁሎቹም ትንሾች ናቸው፣ ድቃቃ ናቸው፣ ምንም የላቸው ገና ተማሪት ናቸው። አይዟችሁ ትንሿ እህቴ ኤልሳቤት አለሙ ምትባለው መጣ ቂሳበይስ አንድ ወር ቆይታ እህቴ ሰው ትክትክሎ ሲያይሽ እኔ እፈራለሁ ብላ መጋረጃ ውስጥ ትገባለች። አትፍሪ አይዞሽ ልጅ ማንም አይነካሽም ያፋት ዳ ልትማር መጣ፣ በዛ አይታኝ ሄደች። ለወጣትም ሆነ ለማንኛው ስራ አጥቻለሁና ስራ የለኝም ብሎ አንድ ሰው መቀመጥ የለበትም። ስራ ከትንሽ ጀምሮ ስራ ይሰራል። ሁሉ ትንሽም ትሆን ሰርቶ መቀየር ይችላል። ሰው የለኝም ብሎ መጨነቅ የለበትም። መስራት አለብን። ደከመኛ ቃተኝ ሳይል ሌትም ይሁን ቀን መስራት አለበት፣ መስራት አለበት። ስራ ስራ ነው። ስራ ትንሽም ትሆን አይናቅም። ብዙ ጣውረድ አዲስ አበባም ሄድኩ ጎንደር፣ ባህር ዳርም ተቀመጥኩ የትም የትም አልኩ። ልጆቼ ቁም ነገር ላይ ደርሰውልኛል። የተመሰገነ ይሁን። ሙላውም ሰው ተስፋ እንዳይቆርጥ መስራት አለበት። ሱቅ ትሰሪያለሽ? አዎ ሰራለሁ። አንቺ ደግሞ እንዴት ነው? ትምህርት ተምረሻል ወይ? እኔ ብዙም አልተማርኩም። በጣም የሚቆጨኝ እራሱ ትምህርት አለመማሬ ነው። እኔ ልጆቼ እንዲማሩ የምፈልግ እኔ ስለ አልተማርኩም እና ሱቅ ሳይማሩ እንዴት ነው መደመር አለና የሂሳብ መደመር ለመሸጥ አልተቸገርሽም ወይ? ስኪ ስለሱ ንገሪ። አልቸ የምትቸገር እኔ ብዙም ትንሽ ተምሬያለሁ። ጠይማ ነው የተማርኩ አንድ ብር እየከፈልኩ መቼ እንግዲህ ስንት ዓመት? ሰባት ዓመት ይሆነኛል። ልጆችን ከወለድሽ በኋላ እዚህ ገብቼ ድብር እየከፈልኩ ጠይማ፣ ለምን ለምን አልማርም ለምን ሰው እሰው እልኛለን ብዬሽ እስከ ስድስት ክፍል ተማርኩ። ስሜን ጽፋለሁ፣ አነባለሁ፣ ሂሳቤን እሰራለሁ። የማታ ነው። ልጆችሽን ትምህርት እያስተማርሽ አዎ፣ እኔ ደግሞ ማታ ጎን ለጎን ማታ ተማርኩ ሰዓት ማታ እስከ 6 የትምህርት ቁጭት ስለነበረብኝ ቢያንስ እኔ እጄን መዷክ የለብኝም። ለምን እኔ ለምን አልማርም ብዬ እስከ 6ኛ ክፍል ተማርኩ። አንድ ጊዜ ሁለት መምሩ ራሱ አዘር እንዲያው አንቺ እንዲያው ማት ይዋለ እኔ ቁጭት ስላለብኝ እኔ መማር ስላለብኝ ብዬ ሳቡን ራሴ ነው የምሰራው፣ እማራለሁ። የሚጠፋኝ ደግሞ የሚጠፋኝ ነው ረገድ ከሆነ ደግሞ እስቲ ቆይ አንተ ምሰብ እኔም ልሰብ ላለው እኔ ልማር ፈልጌ ነው ስለው፣ አይዞሽ በቃ አለ ተማሪ ተማሪ እስከ ስድስተኛ ክፍል ማታ ማታ ልጆች ቀን ይማራሉ፣ እኔ ማታ ተምሬ ስለዚህ፣ እንዴት ነው ንግዱ መማር በጣም ብዙ ነገር አይሰማሽም። የሆነ ነገር ሲሆን የሆነ ነገር ሲሆን ብሽ ራሱ አይሰማሽም የስራው በደንብ ስራሽን ከሰራሽ እንደሚያልፍልሽ እና አንድ ነገር በቃ ስራ ከሰራሽ እንደምትቀየሪ ስለማስብ ዝም ብዬ ስራ ና ስራዬ። ሌት እወጣለሁ፣ ሌት እገባለሁ። ስራዬ ና ስራዬ። ከስራ ውጭ ምንም ሌላ ነገር ጊዜን በስራ ነው የሚጨርሰው። እኔ ለምን እኔ የተንከላትቼ እንደሆነ እነሱ እንዲንከላቱ የሰው አባት እንዲያቸው አልፈልግም። ልጆች ነው ይህን ቤት እንዴት አድርገሽ ሰራሽ እስኪ አጫወች። ባልትና እየሰራው ሀምሳ ሰባት ሺ ብር ብቻ ኔ ያችን ብር እየሰራው ምን አደረኩ? ብር ቆጠባ ጀመርኩ። አይዞሽ ምናምን እንዴት ነው ብር ተበድር እያሉ የቡድን ብድር እበደራለሁ። የቡድን ብድር ተበድሬ ዙሬ ብድሩን ሲመለስ አምስት መቶ ሺ ያዝ ነ ባልትና እየሰራን እየሰበሰብ ነው። እቁብ ገባን። እቁብ ገባንና አንዱ ሰላሳ አንዱ ሁለት ሺ አንዱ አንድ ሺ ምናምን ብለን ገባን ና እቁብ ያ ሲደርሰን ሰበሰብነ ና አምስት መቶ ሺ ብር ያዝ ነ እናቴ፣ ቤቱን ብንሰራው ቅር ይልሻል አናለኝ። ይሄ ናቲ እሺ እንስራዋ አልኩት። እዛ ቤቱ ልጅሽ ማለት እቁቡ እያለቀ ነው። አዲስ እቁብ እንገባለን እንጀምረዋለን ያንን ቤት 500 ሺህ ብር ይዤ ከ57 ብር ተነስቼ 500 ሺህ ብር ይዤ ጀመርኩት። ቆርቆሮ ምን ምን ምን ጨርሼ መስኮትና በር እና ቀለም ሲቀረኝ ይሄ ልስ ምናምን ሲቀረኝ ብሩ አቋረጠኝ። ለመቶ ሺህ ብር ተበደርኩና ፕላኑን አስጀ ኮርኒስ ምናምን ውስጡን ቀለሙ ምናምን አርጌ አሰራሁት። ቤት ቤት ቤቴን ሰራው። እዛ እግዚአብሔር ይመስገን አሁን ደህና ኑሮ ነው የምኖር። የተመሰገነ ይሁን። ውጣ ወረዱ አብቅቷል። እዳውንም ጨርሼ ትላኔንም በእጄ ይዣለሁ፣ አመልሼ አምጥቻለሁ። እጅግ በጣም እኔ ልጆቼ ቁም ነገር ደርሰዋል። ለስራ ልጆቼን ቁም ነገር እኔም ባልትናዬን እየሰራሁ ይሄን ቤት ሰርቻለሁ። እየሰራሁ ልጆችን ሁሎቹ ቁም ነገር ላይ ደርሰውልኛል። የተመሰገነ ይሁን እኔም ደግሞ የዚህ ቤት ባለቤት ሁኛለሁ። ተመስገን ብዬ ስራ ጥሩ ነው፣ መስራት ያስከብራል። ማመስገን የምትፈልጊው ሰው ካለ እስኪ አመስግኝ። ማመስገን የምትፈልጊ ማመስገን ምፈልግ እናቴም፣ እናቴ ሁለመናዬ ናትና እናቴን ወዳታለሁ፣ አመሰግናታለሁ እናቴ ናት። እዚህ ሁላ ነገር አይዞሽ እያለች ያደረሰችኝ እና እናቴን በጣም እወዳታለሁ፣ መግለጥ ያቅተኛኔ እናቴን አመሰግናለሁ። ደኖ አላችሁ? እን አላችሁ? ስራ የሚያግዝ የለም ሞልቶ ይሠራል። ወይዘሮ ስራ የሚያግዝ ጎረቤት አለች ማለት ነው? አለች እስኪ እራስሽን አስታውቂልኝ። ለተበ ማርያ ላምር ማርያ ዳምር ወይዘሮ ፀሐይ ጋር አብራችሁ ነው የምትኖሩት? አዎ፣ ጉረቤቴ ናት። ግልገሪኝ ስለ ወይዘሮ ፀሐይ ጎበዝ ናት። ታታሪ ሴት ናት። ስራ ትሰራለች። በእኛም ታስተምረናለች። በጣም ጠንካራ ሴት ናት።

ለእናቴ ያለህን ፍቅር ትግለጽላት። እናቴ ወድሻለሁ፣ እድሜና ጤኔ ስትልን ሁሌም ኑሩልይ። ጤነኛው እኔ ስራው ላይ አሁን እየሰራው ነው፣ እግዚአብሔር ይመስገን። እንደኔ ሁሉም ስራ ሴት ነኝና ብሎ ስራውን መተው የለበትም። ማንኛውም ሰው መናቅ ተነስቼ ወደ ላይ ነው የሰራው። በየም ሄድኩ፣ አዲስ አበባም ሄድኩ ጎንደርም ባህር ዳርም ተቀመጥኩ። ልጆች ቁም ነገር ላይ ስሜን እንዲያስጠሩት ጥሩ ልጅ እንዲሆኑ ጥሩ ነገር እንዲደርሱ ልጆች እዚህ አድርሻቸዋለሁ። አመሰግናለሁ። ልጆችን ወዳቸዋለሁ። እነሱን የተንገላትቼ እነሱን እያስተምሬ ቁም ነገር ላይ ደርሰውልኛል ልጆች። እግዚአብሔር ይመስገን። ማንኛውም ሰው ልጁን ሰርቶ ማብላት ማንኛውም ሴት መስራት ይችላል። ከታች ጀምሮ ወደ ላይ ልጁን ማሳደግ ይችላል። እኔ ልጆቼን ቁም ነገር አድርሻለሁ፣ ጥሬ ግሬ ልጆቼን የትም ቦታ ተንከራጠት ለስራ በቅተዋል። የተከበራችሁ ተመልካቾቻችን ሳምንታዊ የምንትዋብ መሰናዷችን ይህን ይመስል ነበር። ከወይዘሮ ፀሐይ መለሰ ጋር ቆይታ አደረግን። ብዙ ውጣ ውረዶችን ብታይም ልጆቿን አስተምራ ለቁም ነገር ያደረሰች እናት ናት። በምንትዋብ በሰናዷችን ሳምንት እንገናኝ። ጤና ይስጥልን።